ከቤቴ ላይ ከትዳሬ ላይ ከጤናዬ ላይ ከዴስቲኔ ላይ የጠላትን ኬላ በኢየሱስ ስም አንሺ አንሺ አንሺ አንሺ። እግርሽ ከዝቤ ሳይነስ እግርሽ ከዝቤ ሳይወጣ እግር ከዝቤ ሳይንቀሳቀስ ባንተና በአንቺ ነገር ላይ የእግዚአብሔርን እጅ ታያለሽ። አንሱ አንሱ አንሱ። ረባባባባባባባሽ ዮላባባባሽ ኢቶባስ ቀኝ እጃችሁ ከፍ አድርጉ፣ ልጸልይ። ፎቶችሁ ላይ የያዛችሁት ዶክመንት ላይ በእምነት አሁን ጸልያለሁ። እግዚአብሔር በቤታችሁ ተአምር ያደርጋል። እጃችሁ ስጡኝ ልጸልይ። በዚህ ቲቪ በዓለም ዙሪያ ያላችሁ ዕድሜ ያስቆጠረ ዘመን ያስቆጠረ ስውር ኬላ፣ ስውር ገደብ፣ የእርግማን ገደብ ነገራችሁን የሚያበላሽ፣ ጤናችሁን የሚመታ፣ ቤታችሁን የሚያጠቃ የዳብሎስ እጅ በኢየሱስም ይመታ። አሜን በሉኝ። ይመታ። ገደቡ ይነሳ። የጭንገፋ ገደብ ይነሳ። ኦዚያን በሞተበት በዚያው ዓመት እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየው ተብሎ እንደ ተጻፈ ቤታች ውስጥ ያለ ኦዚያ ዛሬ ይሞት፣ አሜ በለ ይሞት። እግዚአብሔርን የሸፈነ ይነሳ። ክብሩን የሸፈነ ይነሳ። መንታ ልጆችሽን የሸፈነ ይነሳ። ጤናሽን የሸፈነ ይነሳ። የሥራ በርን የሸፈነ ይነሳ አሜን ይነሳ ጄና ሳባ አሁን አያለሁ ከአንዳንድ ሰው ላይ ደሙ ላይ አዋጅ ሲነሳል አዋጅ ሲነሳል አዋጅ ሲነሳል መርገም ሲሰበራል ጭንገፋ ጭንቀፋ ሲመታል ዕድሜ ያስቈጠረ ረጅም ሰንሰለት ሲበጠ ሲበጠሰል የተሰወረ ሰንሰለት ሲበጠሰል ከኔ ጋር እጃችሁ ስጡኝ ልጸልይ። ከዚህ ቤት ከዚህ እስክሪን ሳትንቀሳቀሱ ሃያ ሰላሳ ዓመት አመት ያስለቀሳችሁ ቤታችሁስ ተሰውረ ያለ የጭንገፋ ሰንሰለት ይቆረጥ። የመርገም ሰንሰለት ይቆረጥ። የዳቢሎስ አዋጅ ይቈረጥ። የጥልቁ አዋጅ ይፍረስ። የጨለማ አዋጅ ይፍረስ። የአውሬው አለቃ ኃይል ይመታ። ተነሳ! ተነሳ! ተነሳ! ተነሳ! አብጁ! ተነሳ! ተነሳ! ተነሳ! ተነሳ ረረቤሽ ሩጆኖሞስ ረባስ ረሽ ረሽረጋ ማዕቀብ ተነሳ። ገደብ ተነሳ። የጠላት አዋጅ ተነሳ። የበሽታ ኃይላት ስልጣና ተነ አቤት፣ አቤት፣ አቤት ቤት ክፍ አድርጉ፣ ክፍ አድርጉ በዚህ አንድ ደቂቃ ውስጥ እመነኝ ዕድሜህን ሙሉ የተከተለ ያጠቃህ መንፈስ፣ ነገርህን ያበላሸ መንፈስ፣ አሁን እግዚአብሔር ይበቀለዋል። አሁን እግዚአብሔር ይመተዋል። እስቲ አንድ ሰው ሰባት ጊዜ የኢየሱስ ደም በሉ። አንዴ የያዛችሁት ውሃ ላይ የያዛችሁት ፎቶ ላይ የያዛችሁት ዶክመንት ላይ የያዛችሁት አባቴህና አምላኬ ሆይ በያዙት ነገር ላይ እጸልያለሁ። ባቾና አታጋባ ሳታባ መራቱ ማሼፕራቲያ አንድ ሰው ጮህ፣ ከእኔ ጋር የኢየሱስ ደም፣ ሁለት፣ ሦስት፣ አራት፣ አምስት፣ ስድስት፣ ስድስት የመጨረሻ እስቲ፣ ክፈቱና አጠገባችሁ ያለው ሰው ላይ ገደቡ ተነሳ ብላችሁ ጠባር ዋችሁ ጠብ! ጠብ! አጋንንት ይመታል፣ ጭንገፋ ይመታል፣ በሽታ ይመታል። የስ ጠብ! ጌታን ጌታን! ወይ ወይ ወይ!